ጤና ይስጥልኝ ይህ ሰበር ዜና ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያልን አርእስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። በተቃውሞ ምክንያት በትንሹ ከሰባት መቶ በላይ ሰዎች መገደላቸው ተገልጿል። ዝርዝር አለ በትላንትና ሁለት ጥቅምት 22 ቀን 2018 ዓ.ም ጠዋት የሲኖ ተሳቢ መኪና ባጃጅ ላይ ወጥቶ ሶስት ሰዎች መሞታቸውና ሶስት ሰዎች ላይ ደግሞ ከባድ ጉዳት ደረሰ። መነሻቸውን ከትግራይ ክልል እንዲሁም ከራያ አካባቢ ያደረጉ ወጣቶች ወደ ስደት በመጓዝ ላይ ሳሉ በአፋር ክልል መያዛቸው ተገለጸ። የጡት ካንሰር ታማሚ ነኝ እያለ ህዝቡን በማጭበርበር ገንዘብ ሲቀበል የነበረ ግለሰብ በቁጥጥር ስር መዋሉ ተገልጿል። ዝርዝር አለ። ሞተ ተብሎ ለሶስት ቀናት ለቅሶ ሲደረግ የነበረ ቢሆንም ነገር ግን በሶስተኛው ቀን ደውሎ በህይወት እንዳለ ለቤተሰቦቹ ገልጿል። በምን ምክንያት እንዴት ሊሆን ቻለ? በዝርዝሩ የምትሰሙት ይሆናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀዘን መግለጫ ወጥቷል፣ እናደርሳችኋለን። ዓለም አቀፍ የጋዜጠኞች ፌዴሬሽን ዘጠኝ ሌሎች የቤላ አማርኛ ጋዜጠኞች መታገድን አወግዞ በአስቸኳይ ወደ ስራቸው እንዲመለሱ አሳስቧል። ከእኛ ጋር ስትቆዩ የምትሰሙት ይሆናል። ተፈናቃዮችን ለመመለስ በሚል ሽፋን ሰሞኑን የሚደረገውን እንቅስቃሴ ፈጽሞ ተቀባይነት የሌለው ነው ሲል የትግራይ ክልል ጊዜያዊ አስተዳደር ካቢኔ ማሳሰቢያ ሰጠ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ዓለም አቀፍ የጋዜጠኞች ፌዴሬሽን ዘጠኝ የዶቼ ቬለ አማርኛ ጋዜጠኞች መታገዳቸውን አውገዘ በአስቸኳይ ወደ ስራ እንዲመለሱ አሳስቧል። የዓለም አቀፍ የጋዜጠኞች ፌዴሬሽን አይኤፍጄ የኢትዮጵያ መገናኛ ብዙሃን ባለስልጣናትን የዶቼ ቬለ አማርኛ ዘጠኝ ጋዜጠኞችን በጊዜያዊነት ማገዱን በጽኑ አውግዟል። ውሳኔውም በአስቸኳይ እንዲቀለበስ ስር አቅርቧል። ፌዴሬሽኑ ትናንት ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣናት ጋዜጠኞችን ሙያዊ ስነ ምግባርን በመጣስና የአገሪቱን ደንቦች ሰዎችን በመተላለፍ ከሷ። ፌዴሬሽኑ ይህንን እርምጃ የዶቼ ቬሌ ዘገባን ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያውያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል ገልጾታል። የዓለም አቀፍ የጋዜጠኞች ፌዴሬሽን ዋና ጸሐፊ አንቶኖ ቤላንገር የዶቼ ቬሌ ጋዜጠኞች በባለሥልጣኑ መታገድ ኢትዮጵያውያንን በአማራ ክልል ስላለው ግጭት እውነተኛ ዘገባ እንዳያገኙ ለማድረግ ሆን ተብሎ የተፈጸመ የማስፈራሪያ ድርጊት ነው ብሏል። መነሻቸውን ከትግራይ ክልል እንዲሁም ከራያ አካባቢ ያደረጉ ወጣቶች ወደ ስደት በመጓዝ ላይ ሳሉ በአፋር ክልል ሰመራ ከተማ በክልሉ ፖሊስ በቁጥጥር ስር መዋላቸውን ምንጮቻችን ገልጸውልናል። እነዚህ በቁጥጥር ስር የዋሉት ከሁለት መቶ በላይ ሲሆኑ በተመሳሳይ ከቀናት በፊት መቶ አምስት ወጣቶች በአፋር ክልል በፖሊስ ተይዘዋል ሲሉ ገልጸውልናል። በተለይ በክልሉ ያለው የጦርነት ጉሰማ፣ እንዲሁም የስራ አጥነት ችግር ወደ ስደት የሚጓዙ የትግራይ ወጣቶች መበራከታቸውን ገልጸውልናል። የኦሮሚያ ብሔራዊ ክልላዊ መንግስት በአርሲ ዞን አስተዳደር በጉና በመርቲ በሸርካና በሆንቆሎ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ላይ ጥቅምት 14 ቀን 15 አጥቢያ 2018 ዓ ም እንዲሁም ጥቅምት 18 ቀን 19 አጥቢያ 2018 ዓ ም ወገኖች ላይ በተኙበት ማንነታቸው ባልታወቁ ታጣቂዎች በአስጠቃቂ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የኢትዮጵያ ሃይማኖት ተቋማት ጉባኤ ባወጧቸው መግለጫዎች ለመረዳት ይችላል። ተገልጸናል ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰማውን ከፍተኛ ሐዘን እየገለጸ ለቤተሰቦቻቸውና ለመላው የኦርቶዶክስ አማኞች መጽናናትን ይመኛል። መንግስትም የሰውን ልጅ በዚህ አይነት አስተቃቂ ሁኔታ ህይወታቸውን እንዲያልፉ ያደረጉ አካላትን በመከታተል ለሕግ እንዲያቀርብ ጥሪ ያቀርባል ሲል መግለጫው ይገልጻል። ተፈናቃዮች ለመመለስ በሚል ሽፋን ሰሞኑን የሚደረገውን እንቅስቃሴ ፈጽሞ ተቀባይነት የለውም ሲል የትግራይ ክልል ጊዜያዊ አስተዳደር ካቢኔ ማሳሰቢያ ሰጠ። ካቢኔው ባወጣው መግለጫ በወራሪ ኃይሎች ስር የሚገኙትን ህዝቦች በተመለከተ ጥልቅ ውይይት አድርገናል በማለት ጀምሯል። ሲቀጥልም በትግራይ ህዝብ ላይ የተፈጸመውን አሰቃቂ የዘር ማጥፋት ወንጀል በፕሪቶሪያ ስምምነት እንዲገደብ ተደርጓል ያለ ሲሆን ስምምነቱ የትግራይን ህዝብ ህልውናና ደህንነት የማረጋገጥ ሰብአ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 በትላንትና ና ሁለት ጥቅምት 22 ቀን 2018 ዓ.ም ጠዋት ሁለት ሰዓት አካባቢ በምዕራብ ሸዋ ደንዲ ወረዳ ኬኛ ቢራ ፋብሪካ አካባቢ የሲኖ ተሳቢ መኪና በባጃጅ ላይ ወጥቶ ሶስት የመንግስት ሰራተኞች ህይወታቸው ወዲያውኑ ሲያልፍ፣ ሶስት ደግሞ ከባድ አካል ጉዳት አስተናግደው ወደ አዲስ አበባ ሪፈር መደረጋቸው ምንጮቻችን ገልጸውልናል። የደንቡያ ወረዳ የሄጎ ቀበሌ ተወላጅ የሆነ አንድ ወጣት ደቡብ አፍሪካ ለመሄድ ጉዞ እንደጀመረ ቤተሰቦቹ አስደንጋጭ ዜና ደረሳቸው። የጉዞው ደላላ ወጣቱ በመንገድ ላይ በወባ በሽታ ታምሞ ሞቶ ለቤተሰቦቹ ያረዳ። ቤተሰቦቹ በከፍተኛ ሀዘን ውስጥ ገብተው ራሳቸውን ጎርተው ለቅሶ ጀምረው የለቅሶ ስነስርአቱ ለሦስት ቀን ያህል ተቀምጦ ነበር። ቤተሰቦቹ በሶስተኛው ቀን ላይ አስክሬም ባለመምጣቱ በከፍተኛ ሀዘን ውስጥ ሆነው ለቀብር ስነስርአት እየተዘጋጁ እያለ ከደቡብ አፍሪካ ከሚገኙ ወንድሞቹ ስልክ ተደወለ። ልጃቸው በሕይወት እንዳለ ተነግሯቸው ቤተሰቡ ለማመን ተቸግሮ የልጁን የዛምቢያ ስልክ ቁጥር በመውሰድ ደውለው ራሱን በስልክ ካገኙ በኋላ ወሬው እውነት መሆኑን አረጋግጠዋል። በቅጽበት የነበረው የለቅሶ ፕሮግራም ወደ ታላቅ የደስታና የምስጋና ሥነ ሥርዓት ተቀየረ። የጡት ካንሰር ታማሚ ነኝ እያለ ሕዝቡን በማጭበርበር ገንዘብ ሲለምን የነበረ ግለሰብ በቁጥጥር ስር መዋሉ ተገለጸ። የሰሜናዊ ሲዳማ ዞን የአይርባ ቦርቻ ነዋሪ የሆነው ወጣት ኤልያስ ካሳሁን ደረቱ ላይ ቅጠላቅጠል በፕላስተር በማስያዝ የካንሰር ታማሚ ነኝና እርዱኝ እያለ በዳራራ ገበያ እየለመነ ባለበት ህብረተሰቡ ለፖሊስ በሰጠው ጥቆማ በቁጥጥር ስር መዋል ተችሏል። ፖሊስ ያለ አግባብ ለመበልጸግ የተለያዩ የማጭበርበር ስልት ነድፈው ወደ አደባባይ እየወጡ ያሉ ግለሰቦች እየተበራከቱ ስለሆነ ህዝቡ እንዳይጭበረበር መጠንቀቅ እንዳለበት አሳስቧል። በታንዛኒያ ተቃውሞ በትንሹ ሰባት መቶ ሰዎች መገደላቸው ተነገረ። በታንዛኒያ ከምርጫ ሂደት ጋር ተያይዞ በተቀሳቀሰ ተቃውሞ በትንሹ ሰባት መቶ ሰዎች መሞታቸውን የሀገሪቱ ዋና ተቃዋሚ ፓርቲ አስታወቀ። የተቃዋሚ ፓርቲው ቻዴማ አጠቃላይ ምርጫውን ተከትሎ በተነሳ ተቃውሞ የሞቱ ሰዎች ቁጥር 700 ገደማ ነው ብሏል። ከአምስት መቶ ሰዎች በላይ ሞተዋል፣ ምናልባትም በመላው ሀገሪቱ ከሰባት መቶ እስከ ስምንት መቶ ይሆናሉ ሲል የደህንነት ምንጭ ለፈረንሳይ ዜና ወኪል ተናግሯል። ውድ አድማጭ ተመልካቾች፣ ለሰዓቱ የያዝናቸው አጫጭር መረጃዎች ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆይ